እሺ ቀጥለናል። አሁንም ጉዟችን እንደቀጠለ ነው የሚገኘው። ገሱባ ከተማን ስናስጎበኛችሁ ቆየንና አሁን ደግሞ ቀደም ሲል እንግዲህ ጋሽ እያሱ እጅግ ጥሩ በሆነ መልኩ ሲገልጽልን የነበረውን በኦፋ ወረዳ ውስጥ የሚገኘውን ጦሰ ዘርጵያ ወይም የእግዜር ድልድይ ልናስጎበኛችሁ ይሄው መግቢያው ላይ ነው የምንገኘው አደለም? አዎ እንግዲህ ብዙ ቦታዎችን ተዘዋውረናል። ጥሩ ጥሩ ቆይታዎችን፣ መረጃዎችንም እንዲሁም ደግሞ ሙዚቃም ፕሮግራሞችንም ስናደርስ ነው እስካሁን ድረስ ቆይታ ያደረግ ነው አሁን ደግሞ እናስጎበኛቸዋል ነው ባልነው ቃላችን መሰረት እዚህ ወደ ጦሳ ዘርጴ ወይም ደግሞ የእግዜር ድልድይ ወደሚወስደው መንገድ ላይ ደርሰናል እዛም ደግሞ ሄደን ያለው ሁኔታ ምን ይመስላል አካባቢው ምን ይመስላል ምን ገጽታ አለው የሚለውንም ደግሞ በቦታው ላይ ደርሰን ደግሞ እናሳያቸዋለን እውነት ነው እናሳያችዋለን ቀደም ሲል መንገድ አጋብዘን አጠቃላይ በኦፋ ወረዳ ብሎም በገሱባ ከተማ ውስጥ የሚገኙ መስህቦችን ብሎ ደግሞ ደግሞ ኢንቨስተሮች ቢመጡ ቱሪስቶች ቢመጡ ምን ያገኛሉ? የሚለውን ቀደም ሲል እያቀረብናቸው እንግዳ ጥሩ አድርገው ሲገልጹልን ነበርና፣ እዚህ ድልድዩ ጋር ስንገባ ደግሞ ምን አይነት አገልግሎት እየሰጠ ይገኛል? ድልድዩስ ምን ይመስላል? የሚለውን እኛ ከምናነሳቸው ሀሳቦች በተጨማሪ፣ በአይናችን ከምናየው በተጨማሪ ደግሞ መረጃም ጭምር እንዲሰጡን እንግዳ ምንጋብዝ ነው የሚሆነው። ስለዚህ እንጓዝ አይደለ? ቦታውን የሚያስጎበኙን እንዳልከው ሰው አሉ፣ እሳቸውንም እናገኛለን። ስፍራውም ላይ ደርሰን ደግሞ ምን አለ፣ ምን ይመስላል የሚለውንም ከእናንተ ጋር አብረን እንመለከታለን። ተከተሉ፣ አብራችሁን ቆዩ። እንግባ። ታሜ ቦታው በጣም ያምራል። እንዴት ሆኖ እጅግ የሚያምር ነው። እንግዲህ በተፈጥሮ መከበብ እኮ ራሱን ብቻ የቻለ ልዩ ውበት አለውና እንግዲህ የጦሳ ዛርጴ ልናይ፣ እግዜር ድልድይ ልናይ እየገባ ነው የምንገኘው። ሰላም ብለናል። ሰላም ነው። እንዴት ናችሁ? ዛሬ ጎራ ብለናል ወደ እናንተ፣ እግዜር ድልድይ ልንጎበኝ ነው። በቅድሚያ እንተዋወቅ ና። ይቻላል። እዚች ጋ ይሁኑና እስቲ ለተመልካቾቻችንም ራሱትን ያስተዋውቁና ስሞትንም የስራ ዘርፎትንም ያስተዋውቁልን እስቲ። እሺ። እኔ ስሜ አቶ ስሜ አቶ ሾላቶ ሾሾ ይባላለሁ። ቀድሞ የኦፋ ወረዳ ባህል ቱሪዝምና መንግስት ኮሚኒኬሽን በአንድ ላይ በነበረ ጊዜ የጽህፈት ቤቱ ኃላፊ ነበርኩ። በጣም ጥሩ። እንግዲህ ዛሬ በወላይታ ዞን ውስጥ ከሚገኙ እንግዲህ የትልልቅ የመስህብ ስፍራዎች አንደኛው ይህ በኦፋ ወረዳ ውስጥ የሚገኙ የእግዜር ድልድይ እንደሆነ ይታወቃልና ማደሰን በታችንም ዛሬ ቆይታው በዚህ ነው። እዚህ ድረስ መተን ደግሞ ለተመልካቾቻችን ሳናሳያቸው አንሄድም ብለን መተናል። እንደው ምን ይመስላል? ከዚህ በኋላ ምን ያክል ርቀት ነው የሚቀረን? አዎ፣ አንድ ቢያንስ አንድ 500 ሜትር የምትሆን ርቀት አለች፣ አጭር ነች። ስለዚህ እየሄድም ስፍራውን ደግሞ ተገኝተን እዛው ተመልካቾችንም እናስጎበኛለን። ያለውን ሁኔታ ምን ይመስላል የሚለውንም እዛው ያስረዱናል። እናመሰግናለን። ይቻላል መንገዱ ራሱ በጣም የሚያምረው እንደውም ደግሞ ቅዝቃዜ ያለው ለመጓዝ ራሱ ወቅቱም፣ በተለይ ደግሞ ከሰዓት ከመሆኑ ማንጻር፣ ግሪን ነው አካባቢው በራሱ በዛፎች የተከበበ ነው። አዎ ሰው ሰራሽ ደግሞ እዚህ ጋር ብዙ ተክሎች አሉ ተከልናቸው። በዚህ ጋር ተያይዞ ጥሩ ቦታ ነው። ብዙ ሰዎች እየመጡ ይጎበኙዋሉ ማለት ነው፣ ቦታው በተለይ አሁን ከዚህ ቀጥሎ እስከ ታህሳስ ሰላሳ ባለው ሰርግም ስላለ ብዙ ሰዎች እዚህ እንግዲህ እኛም እስክናየው ጓጉተናል። ተመልካቾቻችንም እንግዲህ አብረን እናየዋለን። እንግዲህ እየደረስን ነው። ጉዟችን ቀጥሎ ከአቶ ሾላቶ ጋር እዚህ ተገኝተናል። አሁን እንግዲህ ከጀርባችን እንደምታዩት ጦሳ ዘርጴ ወይም ደግሞ የእግዜር ድልድይ ጋር በደንብ ገጽታውን በደንብ እንድትመለከቱት እዚህ ጋ ሆነን ነው እያጋፈረን ያለነው። እውነት ነው እንግዲህ ወላይታ እጅግ ብዙ በረከቶችን ተችራለች፣ ከላይ ከፈጣሪና ፈጣሪ ደግሞ እጅግ የሆነ ጥበቡን ያሳየበት ይመስልናል። ይህንን የሰው ልጅ አሁን ዘመናዊ ግንባታ ልንለው እንችላለን። አደለ ድልድዮች ይሰራሉ፣ አደለ ድልድዮች ይገነባሉ። ግን ደግሞ ስትመለከቱው ከስር ውሃ እየሄደ ነው፣ በላዩ ላይ ደግሞ ተፈጥሮ በራሱ ድልድይ ሰርቶለት ሰዎች ከዚህ ወደዛ እየተሸጋገሩ የሚገለገሉበት ነውና እንግዲህ ከእሳቸው ጋርም ስለ ድልድዩ ትንሽ እየተጨዋወተን ቆይታ እናረጋለን። እና እንደው ይሄ ድልድይ ስንመለከተው የመስብ ስፍራ ነው፣ ብዙዎች እየመጡ የሚጎበኙት ነው፣ ሲታይ መንፈስን የሚያድስ ነው። እና ከዛ ውጭ ደግሞ ሰዎች በዚህ በኩል ያሉ ወደዚህ በኩል ካሉ ሰዎች ጋር የሚገናኙበት የሚሸጋገሩበት ይመስለኛል። እና ከዛ ጋር የተገናኘ አገልግሎቱ ምን ይመስላል? ኦኬ፣ የዚህ አገልግሎት እኔ ትንሽ ከመነሻው ትንሽ ልምጣና ይሄ አሁን እኛ የመጣሪበት በኦፋ ወረዳ ውስጥ ወሾች ደቀያ በሚባል ስፍራ ላይ የሚገኝ ኦሰዛር ፔ ወይም በአማርኛው እግዜር ድልድይ የሚጠራው ከኦፋ ወረዳ ዋና ከተማችን ከገሱባ አምስት ኪሎ ሜትር ላይ የሚገኝና ይሄ ስፋቱ የ- ትልዩ ስፋት ስፋቱ ወደ ስድስት ሜትር ሲሆን እርዝመቱ ደግሞ ወደ 20 ሜትር ነው ሜትር የሆነ የተፈጥሮ ቱሪስት መስህብ ነው። የዚህ ቱሪስት መስህቡ ደሞ አገልግሎቱ በተለይ እነዚህ ወደዚያ ያሉት ደቀያ ቀበሌ ነው፣ እኛው ደግሞ ሁለቱ አካባቢ ማህበረሰቦች ያው በተፈጥሮ ድልድዩ በዚህ እየተሸጋገሩ አንዳቸው ከአንዳቸው ወር የሚገናኙበት ይሄም ቦታ ደግሞ አቋርጠው ገሶባ ገበያ ትልቁ በሶባ ገበያ አለ። እዚ አካባቢ ያሉ ማህበረሰቦች በዚህ አቋርጠው ወደ ገሶባ የሚወርዱበት አካባቢ ነው፣ ቦታ ነው። በጣም ያምራል። ከጀርባው እንደምናየው ፏፏቴውም ጭምር አለ። ውሃው እንደ ፏፏቴ ነው የሚወርደው፣ እና በጣም ደስ የሚል ገጽታ ነው ያለው። እንደው ምን ያህል ቱሪስቶች ወይም ደግሞ ጎብኚዎች የሀገር ውስጡም ሆነ የውጭ ጎብኚዎች ይሄን ስፍራ እየመጡ ይጎበኛሉ። በጣም በዚህ ቦታ በዚህ በተፈጥሮ ድልድይ በዚህ በዚህኛው ቢያንስ በአመት ከአምስት መቶ ከስድስት መቶ በላይ ጎብኚዎች በየአመቱ እየመጡ እነሱ ብቻ አይደሉም። የአካባቢ ተወላጆች በተለይ በተለይ በሰርግ ጊዜ አዎ፣ ሁሉም መጥቶ የሚሞሸሩት እዚህ አካባቢ ነው። ምክንያቱም በጣም አካባቢው ምቹ ሳቤና ማራፊክ መሆኑ የተነሳ ካሉት በወረዳዎች ካሉ ቱሪስት መስህብ ቦታዎች ይሄኛው አንደኛው ብለን ነው የያዝነው። ትልቁን ቦታ ሰተን ያለንበት ቦታ ስለሆነ እዚህ ጋር መጥተው ይሞሽራሉ። እንደገና ደግሞ የጂኦግራፊ ተማሪዎች አገርን እንወቅ በምለው ፕሮግራም ላይ ክበባት መምህራን ጋር መጥተው እዚህ ቦታ ላይ ይሄን ቦታ ጉብኝት ያደርጋሉ በየዓመቱ። ሃይስኩልም ደግሞ እዚህ ሱባ ከፍተኛ ሁለት አደረያ ትምህርት ቤት እዚህ በቅርብ አለ። እንደገና ደቃያ ትምህርት ቤት አለ፣ ቡሻ ትምህርት ቤት አለ ከነዚህ አካባቢዎች ይሄ ብቻ አይደለም፣ ረቅ ብሎ ተማሪዎች እዚህ ቦታ መጥተው በየዓመቱ ጉብኝት ያደርጋሉ። ይሄ ቦታ እንደ ቱሪስት መስህብ አካባቢ ጉብኝት የሚያደርጉበት ምርጥ ቦታ ተብሎ ነው እንደኛ ወረዳ የሚያዘ። ስለዚህ የመስህብ ስፍራ እንግዲህ እንደተባለው በዓመት እጅግ በርካታ ቁጥር ያላቸው ሰዎች እየመጡ ይጎበኙታልና የገቢ ምንጭ ከማስገኘቱ አንጻር፣ ለብዙዎች የስራ እድል ከመፍጠሩ አንጻር እንደምን ይመስላል ሰዎች ሲገቡ ከፍለው ነው የሚገቡት ወይስ እንደው ዝም ብለው ነው ተዝናንተው የሚገቡት? አሁን ከእናንተ ሊጀምርና እናንተ እንግዲህ የሙያው ባለቤቶች ስለሆናችሁ እንጂ እዚህ ቦታ ላይ የሚመጣው ሰርገኛውም ሆነ ቱሪስት ቱሪስቶች ወደዚህ ቦታ ሲመጡ የተዘጋጀ ደረሰኝ አለ። በዚህ ደረሰኝ መሰረት እየከፈሉ ነው የሚገቡት። በነጻ ይገቡ ተማሪዎችም ሲመጡ ከራሳቸው ክብር መምህራን ጋር መጥተው ሲመጡ ደረሰኝ ቆርጦ በራሳቸው ስም ደረሰኝ ይቆረጣል። ሰርገኞቹም ቢሆኑ በዚህ ልክ ደረሰኝ ቆርጦ ነው የሚገቡት። በዚህ ልክ ደግሞ ለወረራችን ገበያ እያስገባ ያለ ቱሪስት መስብ ጥሩ ነው ማለት ነው። ስለዚህ ገበያ አማራጭን ፈጥሯል። እስራ አይደለም አሁን ደግሞ ስናየው እንግዲህ መኪናም ገብቶ ቅርብ ቦታ ደግሞ ሰፊ እና የኛም መኪና እንግዲህ እዛ ጋ ቆማ ማለት ትታያለች። ነው ገብቶ ቦታው ቅርብ ቦታ በእግርም ለመራመድ ብዙ የሚርቅም አይደለም። ግን እዚህ ቦታ ላይ ደግሞ ሰዎች መጥተው ብዙ ሰዓት እዚህ መቆየት አለባቸው ማለት ነው። ቦታው እየተነሱ ሊሆን ይችላል። ለምሳሌ እንዳሉት የሰርግ ስነ ስርዓት፣ የልደት፣ የተለያዩ ስነ ስርዓቶችም እዚህ ቦታ ላይ ሊያሳድሩ ይችላሉእና ግን እንደው ለወደፊት እዚህ ቦታ የሰዎችን ለማቆየት እንደ ሎጅ ነገር የተለያዩ ልማት ስራዎች አሁን መንገዱንም እንትኑንም ቅድም የታሪክ የሚሆኑ ያስፈልገው ያነሱልን ጉዳዮች አሉና እነሮቾቹን መሰረተ ልማቶችን የማሟላቱ ነገር ምን የታሰበ ነገር አለ? በጣም ጥሩ ነው። ይሄ ቦታ በእርግጥ እጅግ በጣም ውብና ማራኪ የሆነ ስፍራ ነው። እዚህ ቦታ ላይ ደግሞ ብዙ ሰዎች ይኸው ቅድም እንዳስቀመጥኩት ብዙ ሰዎች ይመጣሉ። ይሄ እዚህ ቦታ ላይ ቢያንስ ለነዚህ ሰዎች እዚህ መጥተው ቆይቶ እንዲሄዱ የሚያደርግ ነገር ቢያንስ ቢያንስ የውሃ ዋና ገንዳ ቢሰራ የሚለውን ወረዳውም እንዳቅጣጫ ይዟል። ይሄን ደግሞ የሚመለከተው ክፍል ከኛ ጋር ትብብር ቢያደርግ ቀጣይ ጊዜ ላይ ይሄ ቦታ የበለጠ የሚችሉና ሳቢ የሚሆንበት ጥሩ አጋጣሚዎች አሉ የሚል እምነት አለኝ። ከዚህ ጋር ተያይዘው ደግሞ ይሄኛው ቦታ ቅድም እናንተ ያለፋችሁበት ድልድዩ ትንሽ ተሰንጥቋል። ከዚህ ጋር ተያይዘው ደግሞ ወደፊት ይሄ የተፈጥሮ ትምስት መሰብ የሆነውና የዚህ የኦፋ ወረዳ ትልቁ ሀብት ምናልባት እንዳይበላሽ ከሚል አኳያ ቢያንስ ቢያንስ ከዚህ በፊት ፕሮፌሰር የዚህ የወላይታ ዩኒቨርሲቲ ዲን የነበሩ ፕሮፌሰር ታክለ በሚመሩበት ጊዜ ከራሳቸው ጋር ብዙ ሰዎች መጥቶ እዚህ ጋር የእውነት አይተዋል። እነሱ ምንድነው ያሉ ትንሽ ጥገና እንደሚያስፈልግ ነው የተያዘው። ስለዚህ ጥናት ተደርጎ ጥገና እንደሚያስፈልግ ነው የተያዘው። በዚህ ልክ መሆን ያለበት ቢያንስ የወላይታ ዞን ባህል ቱሪዝም፣ ዞን ኮንስትራክሽን እና የኦፋ ወረዳ ባህል ቱሪዝም ወረዳውም ጭምር በመተባበል ጥናት አድርገው ይሄ ቱሪስት መስይ ቦታው እንዳይጎዳ በሚል ጥናት ተደርጎ ይኸው ነገር ቢሰራ ያው ጥገና ቢደረግ። ካልሆነ ግን ይሄኔ መሰለህ ያው ሰው ልጅ እነዚህ ሁለቱ አካባቢ የሚኖሩ ሰዎች እዚህ አካባቢ ከመጡበት፣ መኖር ከጀመሩበት ጊዜ ጀምሮ እዚህ ላይ የነበረ የእግዜር ድልድይ እንዳይበላሽና ይሄ ታሪካዊ ቦታ ደግሞ ስፍራውን እንዳይለቅ በሚል ጥሩ እንግዲህ ስንመለከተው እንደተባለው ገና ማዶም እያለን ከድልድዩ ማዶም ተሻግረን ደግሞ አካባቢው በራሱ በተፈጥሮ የተዋበ ነው። እጅግ ደስ ይላል። መንፈስን የሚያድስ ውብ ነውና የተሞከሩ ነገሮችን እያየን ነበር። አልፎ አልፎ የነ ጎጆ ቤቶች አሉና ይመስለኛል ቱሪስቶች መተው እዛሽ ቦታ ላይ ሻይቡና ምንም የሚሉበት ይመስለናልና፣ እንደተባለው ተፈጥሮ ራሷ ውብ አድርጋ ይሄንን ያክል ከሰጠችን እኛ ደግሞ የሰው ልጆች ውብ አድርገን ለሰዎች ለቱሪስቶች ምቹ እንዲሆን የማድረግ ስራ የኛ ትልቅ ኃላፊነት ይመስለናልና ምንደው ይሄ ነገር አገልግሎት መስጠት ከጀመረ ምን ያህል የሰው ልጆች ይሄንን አገልግሎት ተፈጥሮ ውብ አድርጋ እንደሰጠችው ማግኘት የቻሉት ነው ምን ያህል ጊዜ ሆኖታል ማለት እንችላለን? አሁን በትክክል ከዚህ እስከዚህ ማለት አይቻልም። ይሄ ድልድይ እንግዲህ ገና የሰው ልጅ ያው እነዚህ ያው ቅድም እንዳስቀመጥኩት ማለት ነው ከዚህም ከወደዛም ሰዎች መኖር ከነበሩበት ጊዜ ጀምሮ እዚህ የነበረ ነው። በእነ አቶ እከሌ ጊዜ ብሎ መያዝ አይቻልም። ምክንያቱም ገና የእግዜር ድልድይ የተባለው አንደኛ ስፍራው በጣም የቆየ ከመሆኑ አንፃር ይሄ ከዚህ እስከዚህ ወይ በአቶ እከሌ ተሰርቶ ላይ የሚባል ነገር የለም። ያለው መመረጃ መረጃችን ግን ምንድነው የሰው ልጅ እዚህ አካባቢ መስፈር ከጀመረ ጊዜ ጀምሮ እስከዛሬ ድረስ ያለ ድንቅ ስፍራ ተብሎ ነው የተያዘው ማለት ነው። በጣም ደስ ይላል እንግዲህ የሰው እጅ ያልሰራው ከእግዜር የተሰራ ነው። ያው ከእነ ስያሜውም የእግዜር ድልድይ ወይም ደግሞ ኦፋ ዘርፌ ነው የሚባለውና በጣም ደስ የሚል ቦታ ነው። ሁለት አገልግሎቶችን ነው የሚሰጠው፣ አንደኛ መጓጓዣ ወይም ደግሞ መሸጋገሪያ ነው። ሁለተኛም ደግሞ የቱሪስት መስህብ ስፍራም ነው። ቅድም እንደተነሳውም ደግሞ እንግዲህ ይሄን ስፍራ መንግስታዊ አካላት ምርሶ አንስተዋል። እንዲሁም ደግሞ የተለያዩ ባለሀብቶች መቶው እዚህ ስፍራ ላ ቢለመ የተለያዩ ሎጆችን ቢሰሩ የሚል መልእክት በዚህ አጋጣሚ እኛም የምናስተላልፈው ይባል። እውነት ነው እንግዲህ ወላይታ ስትመጡ እጅግ የምትጎበኟቸው በርካታ ተፈጥሯዊና ሰው ሰራሽ የመስህብ ስፍራዎች አሉ። ከእነዚህ መካከል አንደኛው በኦፋ ወረዳ ውስጥ የሚገኘው ይህ የእግዜር ድልድይ ነውና ያላያችሁ መጥታችሁ እንድታዩት ጥሪ እናቀርባለን። እጅግ ደስ የሚል ነው። የመጣችሁ መንፈስን የሚያድስ ጥሩ ጊዜን አሳልፋችሁበት የምትሄዱ ስፍራ ነው። በስተመጨረሻ የሚሉት ነገር ካለ እድል እንስጠት። በጣም አመሰግናለሁ። መጨረሻ ላይ የምለው ነገር ብኖር እናንተ ካላችሁበት ቦታ ተነስታችሁ እስከዚህ እስከ ኦፋ ወረዳ ጦሰዛ ድረስ እስከ እግዜር ድልድይ ድረስ እዚህ መታችሁ ንግግር አድርጋችሁ ቀጣይም ደግሞ መሰራት አለባቸው፣ ይሄ ነገር ቢስተካከል እንደገና ማየት ያለባቸው አካላት ማየት አለባቸው ብለን ያስቀመጥናቸውን ነገሮች መረጃውንም አድርሳችሁ ቀጣይ ላይ ውጤትም በእናንተ ምክንያት ለዚህ ወረዳ ለዚህ እግዜር ድልድይ ውጤት ይመጣል የሚል ሙሉ እምነትና ተስፋ ነው ያለኝ። ይሄ ነው ያለኝ ሀሳብ። እናመሰግናለሁ ስለጊዜዎት። እስኪኛ ተሻግረን ነው የመጣ ነው። ድልድዩዋን በቀጥታ ለማግኘት ብለን ከድልድዩ ማዶ ተሻግረን ነው ያለነውና ወደዛው ጠጋንልና ደግሞ ፏፏቴው በራሱ ልዩ ውበት አለው። ስለዚህ ወደ ውሃውም እንጠጋለን። በደንብ ጥሩ ጊዜ ነው የምናሳልፈው።